ሲስ ዳንኤል ግርማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጢ ሀገረ ስብከት አብያተ ክርስቲያናት ሰበካ ጉባኤ ካህናት ተወካይ ክቡር ወንድማችን አቶ አሸናፊ ግዛው በቅበት የሦስቱም አብያተ ክርስቲያናት የበዓል ዝግጅት ኮሚቴና የእርዳታ አስተባባሪ ኮሚቴ ሰብሳቢ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የሰበካ ጉባኤው አመራር አካላቶች፣ እንዲሁም የዚሁ የበዓል ዝግጅትና የእርዳታ አስተባባሪ ኮሚቴ አመራር አካላቶች ወንድሞቻችን ክቡራን በዚህ እርዳታ ውስጥ ታቅፋችሁ በቤተ ክርስቲያኒቱ ኗሪ ሆናችሁ ቤተ ክርስቲያናችን ወይም ቅበት ሶስቱም አብያተ ክርስቲያናት ሰበካ ጉባኤና የእርዳታ አስተባባሪ ኮሚቴዎች አማካኝነት ለበዓል የጾም ፍቺ የምታደርጉባት አነስተኛም ብትሆን የተወሰነች ድጎማ እንዲደረግላችሁ በዚህ የተሰበሰባችሁ ክቡራን አባቶች፣ ክቡራን እናቶቻችን፣ የተወደዳችሁ ክርስቶሳውያን ወገኖች፣ አባቶች፣ እናቶች ሁላችሁ በክርስቶስ ኢየሱስ እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር ዘላለማዊ ስሙ እየተመሰገነ ይሁንልን። እንደ መጽሐፍ ቅዱስ ማስረጃና እንደ ቤተ ክርስቲያናችን አነጋገር የሚሰጥ በልግስና ይስጥ ይላል። የሚሰጥ በምን ይስጥ ይላል? በልግስና ይስጥ ይላል። ደግሞም በሐዋርያ ሥራ ላይ ተጽፎ እንደምናገኘውም ከሚቀበል ይልቅ የሚሰጥ ንዑድ ክቡር ነው ይላል። በዚህ መጽሐፍ ቅዱሳዊ ማስረጃ መሰረት ቤተክርስቲያናችን በእምነት ከሚያገለግሏት እና በእምነት ከሚከተሏት ከአካባቢው ምዕመናንም እንዲሁ ከውጭም ሀገር እነዚህ የደብራችን በሰበካ ጉባኤው በኩል የተቋቋሙት አስተባባሪ ኮሚቴዎች ከውጪውም ማለት ከሀገር ውስጥም ከሴክተር መስሪያ ቤቶችም ከሁሉም ማለት ይቻላል በቅበት አካባቢ ከሚገኙ መንግስታዊ መስሪያ ቤት ተቋማትም ጭምር ከግለሰቦችም ጭምር ከባጃጅም ከሞተርም አካባቢ ካሉ ወንድሞቻችን እንዳ አጠቃላይ ከክርስቲያኑ ወገኖቻችን ከማህበረ ምዕመናኑ በየመንደሩም በየተቋማቱም በመዘዋወር እንዲሁም በውጭ ሀገር በስልክ በመነጋገር በስልክ ጥሪ በማድረግ በውጭ አካባቢ ያሉ ወገኖቻችን ክርስቲያን ወገኖቻችን ጭምር እርዳታውን በማሰባሰብና እርዳታውን በመለመን እርዳታውን በመጠየቅ በኮሚቴያችን በኩል በደብሩ ሰበካ ጉባኤና በእርዳታ አስተባባሪ ኮሚቴዎች በወንድሞቻችን በኩል ተሰባስቦ የተገኘውን ገንዘብ ነው ዛሬ ለናንተ ለበዓል እንዲሆናችሁ ለመስጠት ይሄው በመካከላችን በቤተ ክርስቲያኒቱ ቅጽረ ግቢ ሆነን በጥበት ደብረ ሰላም ደብረ ስብሃት ቅድስተ ድንግል ማርያም ቤተ ክርስቲያን መካከል ነው የሚገኘውና እንግዲህ ይሄ የእናንተን ኑሯችሁን በሰፊው ይደጉማል ብለን ባናስብም ነገር ግን ከቤተክርስቲያን ክርስቲያን የሚገኝ ከክርስቲያን ወገኖቻችን የሚገኘው ለረድኤትና ለበረከት ይሆናቸዋል። እችል ለጊዜውም እንኳን ለአንድ ነገር ትሸፍንላቸዋለች ብለን ስላሰብንና ኮሚቴዎችም ብለው ስላሰቡ በአሁኑ ሰዓት በአስተባባሪ ኮሚቴውና በደብረ ሰበካ ጉባኤ አማካኝነት የእርዳታ ስጦታው ይቀጥላል። እግዚአብሔር ስለነበረን ጊዜና ሰዓት ሁሉ ለዘላአለሙ የተመሰገነ ይሁንልን ሀገራችንን ኢትዮጵያን ጽኑ ሰላም አድርጎ ይጠብቅልን። ህዝቧን በስምምነትና በአንድነት እንዲያኖርልን ቅዱስ ፈቃዱ ይሆንልን። ሟይለ ጾሙን አስፈጽሞ ሁላችንንም ለብርሃነ ትንሣኤው እንዳደረሰን ደግሞ ለብርሃነ እርገቱ እንዲሁ እንዲያደርሰን ቅዱስ ፈቃዱ ይሆንልን።